እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም ነው የምናመሰግነው። ጥያቄን ለማሳጠር የመጀመሪያ መጠየቅ የምንፈልገው መማርን ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትኑ ሲጀምር ካልተሳሳትኩ ፍራውል ጋር እየተወራ ነበር እና ፍራውል ቴሲ ጋር ከሆነ ሀምሳ ዶላር ሰጣለው ሙሌ ጋር ከሆነ ሙሌ አይ ቲንክ ከቢራው እዛ ከሆነ አንድ ሚሊዮን ብር ሰጣለው እና እዛ እርዳታ ላይ ወደ ቤት ከተዘጋጀ እንትን እንላለን እረዳለው ምናምን ግና ብቻ ባለስሳሳት እሑድ ቀን ምናምን ብለው ቀን ይይዛሉ። ሰው አብዛኛቻችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር። ቀኑ ሲደርስ ሙሌ ጋ ሄድን ማለት ነው። እና አይሮኖ መማር ለምን ማስታወቂያ ሰርታ እሷ ቤት እንደተደረገ አልገባኝም። ኤኒዌይስ ዳዝማተር የትን ቤት ቢሆን፣ ዋናው ለእነሱ መሰጠቱ፣ ደግሞ ለእነሱ እርዳታው ማድረሱ እስከሆነ ድረስ ዳዝማተር የትን ቤት ቢሆን። ከዛ ግን ልክ ሙሌ ቤቱን ከፍቶ ኦረዲ እርዳታ ተጀምሮ ጊፍት ያለው በጊፍቱ አካውንት ነንበር። እዛ ጋ አስቀምጠው ዳይሬክት ወደ በጎፋ እንትኖች ኮሚቴዎች ተዋቅረው በእርዳታው ለእርዳታው ፐርፐዝ የሚውል አካውንት ክሬት ተደርጎ ሰው ወደዛም ወደ አካውንቱ ዲፖዚት እያደረገ ነበረ። አካውንት ሰው እየጠየቀ ወደዛ የተደረገ ነበር እና በያንስ አንድ ሰዓት ሁለት ሰዓት እዛ ተቆይተዋል። በመሀል መማር ቤትሽን ቤቷን ትከፍታለች እና እንትን ትጀምራለች ማለት ነው። ማሰባሰብ ትጀምራለች። አንደኛው ሙሊ ከፍቶ ካየች ዋይ ወድሽ እሷ ቤቷን ከፍታ የምታሰባስበው ማለት ነው። ኒስ እንደዛም ሆነ ለማህልጭ ቅጭቆች ተፈጠሩ መማር ቤት እና ይሄ ዲዛይን ሲኖን ምና ምናም ግን መጨረሻ ላይ ሙሉ ቤቱን ይዘጋል እና እሷ ጋ ይሄዳል ማለት ነው። እዛ ጋር ከተሄደ በኋላ አንደኛ ላይፉን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ ኮሚቴዎቹ ያዘጋጁትን ኦፕሬት ያደረጉትን ባንክ አካውንት ቁጥር ሁላ አታጥም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ኑ እርዱ ማለት በጣም ነው የሚከብደው። ማለት ቲክቶኩላ ቪዲዮ ሰርታ ምናምን ነው እንትን ያለች ቤቷን የከፈተች እና እንዴት ነው አካውንትን የሚያክል ነገር ሳታውቅ ኑ እርዱ ብሎ መምጣት፣ እና እሱ አይ ቲንክ ትንሽ ቢዛር ሆኖብኝ ነበር። ኤኒዌይስ እሱ ሆነ በጣም ያስገረመኝ ነገር ነበር። ሁለተኛው ምንድን ነው በኮይን ነበር የተሰበሰበው። ጊፍት ሲሰጥ ነበር። ዲፖዚት ማድረግ የፈለገ ዲፖዚት ሲያደርግ ነበር ምናምን። መጨረሻ ላይ አካውንቱ ያው ተገኝቶ ተነገራት። ሞዴሬተሮች እዛው አካውንቱን ሲጽፉ ነበር። በኮይን ተደረገ እና ኤግዛክትሊ ነበሩት ትዘይ እችን ብቻ ታገሱ እንጂ ከዚህ በኋላ እንደዚህ አይነት ረጅም ጥያቄ አላስተናግድም። እችአንድ ቻርጀር ለምጣቆኝ ጥያቄ ስትልኩ እንድጨርሰው እንድጨርሰው እኮ አንድ ቻርጀር ለነሱ ነው። ጥያቄ ስትልኩ አሳጥሩት፣ ቶሎ ቶሎ ይሄን ብቻ ታገሱኝና እያደመጣችሁ ነው። ከዚህ በኋላ ረጅም ከሆኑ አላስተናግድም። በጽሁፉም ቶሎ ቶሎ መያዝ ላለባቸው መማር ትምጣ። እስከዛ ቅድም ባልኳችሁ ፐብሊክ ላይ ትጽፋላችሁ ከዚሁ ከፈለጋችሁ ቴሌግራም ላይ ከፈለጋችሁ ማኛ ጋር ከፈለጋችሁ ተሙ ጋር ከፈለጋችሁ። ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድና ማይመለከተው ወይም ደግሞ ጥያቄውን ከጨረስን ተስፋይን እናስወርደውና አንደኛውን የገዝት ቦታ እናደርጋለን። እየገባችሁ ትጠይቃላችሁ። የሀሳቡ ማጠቃለያ እንደሚመስለኝ ከዚሁ ለመንዛዛት በኋላ የሀሳቡ ማጠቃለያው፣ እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ ይሄ ነው ጭምር ይሄን እንጨርሰው እና ከአንድ ደቂቃ ባልበለጠ በደንብ ይሰማላል። ሁለት ደቂቃ ነው የሚቀረው። በቃ በትግስት አድመቶ ዘይለኝም ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰብሰበሽ ከጨረስሽ በኋላ ኦር ከጨረሰሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል ማስገባች ማስረጃ ካላት ማስረጃውን ታሳይ። ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ የነበረው የሄቨን ጊዜ የብርቅ የለሽ እናቷን ብርቅ የለሽን እና አንድ ሁለት ህፃናት ትዝ ይሉኛል አይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህጻናት መሰሉኝ እና እነሱን ለማገዝ ቤቷን ከፍታ አብርቄለሽን ነበረች። በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች። በእነሱ አካውንት ብር ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድን ነው? ገስት ላይ ገብተው ነበረ ጊፍቱ የተሰጠው ገስት ላይ ገብተው ጊፍት በሚሰጥ ሰዓት አይትንክ አንድ ሚሊዮን ምናምን ነበር ጊፍቱ። ቤትሽ ምን ያህል ይቆርጣል? የቆረጠውን ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተር ል እኛ ጊፍቱን ስንሰጥ ለዛ ስፔስፊክ ፐርሰን ብለን ነው የምንሰጠው። እና ቤትሽ የሚቆርጥ ከሆነ እሱንስ ከነሱ ጋር ተነጋግረሻል ወይ? ከነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ ከቻሽ በማስረጃ ብታሳይኝ ደስ ይለናል ይሄ ነው ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው ፍራውል አንድ ጥያቄ ነው ያለኝ እኔም እዚሁ ሚዲያ ላይ ከሰማሁ ከ ከሰማሁ ጥያቄ ከእንትኖች ነገሮች አንዱ ሁለት ቦታ ፕሮሚስ ሲገባ ይቻለሁኝ አንደኛው የጎፋ እርዳታ ጊዜ ነው ሁለተኛው ደግሞ ኢሲአርሲ ቸርች መሰረተ ግንባታ ምናምን ከተጀመረ በኋላ ትዝ ይለኛል። ለሁለቱም አንዳንድ ሚሊዮን ብር ፖሚስ ከተ ነበር። የጎፋን ጊዜ ቪዲዮም ሪከርድ አድርጋ ምናምን ፖስት ስታደርግ ብሩን ካሻ እያደረግ ዲፖዚት ስታደርግ ምናምን ቪዲዮ ሰርተህ ነበር፣ ግን ሪሲቱ ይታለ ያስገባህበት ሪሲት በይፋ ይነገረ ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራው ሊትቻም ለመማርም አንስታለች። ቃል የገባው ብር አለ፣ ሁለት ጊዜ አንዳንድ ሚሊዮን ብር እነዚህ ገብተዋሉ። ርስት መማር ደግሞ የጠየቅሽን ጥያቄ ሰምተሻል። ብዙዎቿችሁ እየላካችሁ ነው። የእነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ ለሚመለከታቸውን እየሰማሆን፣ ከሁለት ከአንድ ደቂቃ ያልበለጠ ፖሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ ያንቺ ነው። መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ እርዱ። ለምንድን ነው ዝም ያልሺው? ለምንድን ነው ዝም ያልከው የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የእኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው፣ ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው። የኢትዮጵያ በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ አይ ቲንክ ተሙም ነበረ እና እና ሀቢባ ሳሬም ሆነው አንድ ላይ ያው መማርጋ እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሃል ምንድን ነው የሆነው፣ ፍራውል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ አንድ ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም፣ እኔ ስለሱ የማውቀው ነገር አልነበረም። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንደ ምናምን ሲባል ቀጥታ ያወራ ነው፣ ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አርፒር ስለሚሰጥ እዛ ይሁን ሲባል እኛ ጋ የነበረ ወደ አስራ ሁለት ሺህ ሰው ነበረ፣ እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ ላይቫችሁ አይታይም ስለዚህ በቃ መማር ጋር እንመለሳ እስኪ ቸክ አርገው እስኪ ቸክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆን አይታይም የኒ ላይቭ መሆኑ አይታይም ሁላችንም ማለት ነው ከዛ ምን ተባለ ወደ መማርጋ ይምጣ ተባለ እንደገና እኔ ቤቴን ከፈትኩ አሰባሰብኩ ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንት ይሰብሰብ ተባለ። ያኔ የምንሰጠው የነበረው የጎፋን አካውንት ነበረ በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው። በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ግፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ ለዮኒም ልክ ያለሁ እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ። አሁን እራሱ ለቴዲ ልክላ ወይ ለቴዲ ላንዳችሁ ልላክላችሁ የሰራሁትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱን ነው አይደል? ተጠያቂ ምን ሆነ? እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር ቪዲዮውን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት፣ በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮውን ማለት ነው። ከዛ ነ ዮዳሃብ እዚህ ሶሻል ሚዲያ ላይ በላችሁ በላችሁ ምናምን ሲባል እንደውም እኔ ነሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ። ይሄ ሀቅ ነው። ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ፣ ይሄ ደርሷል። እና ሪሲቱን ስለዘጋብኝ ቪዲዮ መሰራት አለበት በማይዘጋባቸው ሰዎች ሶ አሁንም ሬሲቱ አለ ቪዲዮም አለኝ። ሙሌ ከቢራም ይምጣ እሱን እናሳያለን። እኔ ቪዲዮን እልክልሃለሁ ቴዲ። አንዳችሁም እዚህ ገዝት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮን ሬሲቱን አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንዲሁም በጎፋ ሕዝብ ምክንያት እኔ የጎፋን ሕዝብ በሰዓቱ የደረሰ ኤመርጀንሲ ስለነበረ ወደ ኤመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት፣ ባልሰበሰብኩት፣ ባላደረግኩት። ይህንም አሁንም ደጋግሜ እነግራችኋለሁ፣ በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ ምጡ። የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍየበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ሕዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ሕዝብ ላይ ስለነበረ፣ መሬት የተገለበጠው ሰዎች የሞቱ በጎፋ ሕዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ሕዝብ አስቀደምሽ ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ እኔ ራሱ ማመን አቅቶኝ። የዛን ቀን ነው የጀመሩ፣ የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ብዙ ነገር ተብያለሁ። እናቴ